አፍራ ስድስት ሳባአረገው አናቡ እየሰደበችሽ ነው። አቃጣሪ ልጆችሽ ምግብ በልተዋል። ትምህርት ቤት ሄደዋል። ምሳ አዘጋጅተሻል። አቃጣሪ፣ ደንበኛ፣ የሰፈር አውደልዳይ ጎረምሳ፣ የሴት ጎረምሳ ደንበኛ፣ የቀበሌ በርበሬ ቀንጣሽ፣ አለቅላቄ አናቡ እየሰደበች ደግ ሰደበች እንኳን። እንደውም ካልሰደበች እኔ ራሱ ርግጥ አደርጋትና እንድትሰድበኝ አደርጋታለሁ። ምን አባሽ አገባች። ድዳም አቃጣሪ፣ አለቅላቂ፣ አምቦጫራቂ ወይም ሀና ቦ እየሰደበችሽ ነው። ሾቃካ ወስፌ፣ ምን አባሽ አገባሽ ብትሰድበኝ ነገ ሪከርድ ላይ ሪከርደሩ ሼር ያደርጉልኛል። አያው አለው፣ ጓጉንቸር ጎባጣ፣ ወይ ነገርኛ ያረጉኝ እኮ ከነ ሙሉ። ዛሬ ማ ስማሙስ ቅዱስ። እሺ ስደብኝ፣ እኔም በማርያም ገብርኤልን አንብቡት። ስደብኝ፣ እኔም በማርያም በጉልበትሽ ተንበርክከሽ እኮ ለማርያም ብትጸልይ ኖሮ የተመኘሽውን ትዳር ታገኝ ነበር ውዴ። እኔ ከምሰድብሽ ማርያምን በጠራሽበት አፍሽ ተንበርክከሽ፣ እመቤቴ የተመኘሁትን ትዳር ስጪኝ፣ እንደ ጎረቤቴ ከምቀና፣ እንደ ጎረቤቴ ለኔም ትዳር ስጪኝ ብቲ፣ ተንበርክከሽ ታገኝ ነበር በማርያም ስም። አንቺ ግን ማርያምን ጠርተሽ ስደቢኝ ትያለሽ። አንቺም ኃጢአት ውስጥ ገብተሽ እኔንም ገሃነም ጨምረሽ ልከችኝ

የለመድ ያውቀዋል። እኒሁም ባንግላዴሽ ምን እንደሆነ አላውቅም። አሁን ባንግላዴሽ ስትይ ምግብ ነው የመሰለኝ፣ ምግብ ነው የመሰለኝ። ዩ ሉክ ላይክ ስትይ ያው ከሰው ጋር አወዳድር ነው አሁን። ባንግላዴሽ ለምደሻላው ውዴ። አትስቷልን? አትስቷልን? አልሰማላችሁ። የአበሻው እንዲመጣ ናይጄሪያ ባንጋሊ ለመዳችሁ ላይ በእናንተ ሴቶች ምክንያት ምና ምን አለ ብ ሉክ ላይክ የሀበሻ ወንድ ብተሪ የሆነ ብሄር ብሄር ሰማንያ ዘጠኝ ብሄር ብሄረሰቦች አሉ። ጉራጌ፣ አማራ የሆነ ብሄር ብተሪ ምን አለ ባንግላዴሽ ለምደሻል። አላ መስጠት እንደ ስንዴ ስንዴ ቆሎ ትበትኝዋለሽ የትም ትሄጃለች። የሀበሻ ወንድ አፈርድ አሸዋ ለቅሞ ቅሞ ያደገ እቃ ይዞ፣ አንቺ ግን ባንግላዴሽ ጋር ነው የምትገኘው። ሁሉ ነገር የሚታየሽ በባንግላዴሽ ሂሳብ ነው። ምን ስታረጊ ባንግላዴሽ አየሽ ውይ ምን ስትላየ ባንግላዴሽ ጌታ ራኔ ማ ሊያነካኩኝ፣ ሀቢባን ነው ወይ? ከቲክቶክ ማህበረሰብ ጋር እንዳለ በዝም ዝርዝር ተጣልቼ፣ አሁን ደግሞ ሀቢባ ናት የቀረችኝ። ሁሉን አናክታችሁ አናክታችሁ አታልታችሁ ኮመንታተር፣ አሁን ደግሞ ሀቢባ ናት የቀረችኝ። ከሷ ማነካኩኛ ቤታ ቤታ ቤታ ስወድሽ፣ ውዴ ቤታ አይ- አይም ብለው ሹካሉሽ እንደ አንድ ቤታ እኮ ይበቃል። ቤታ ቤታ ቤታ ስወድሽ፣ ቤታ ስወድሽ በቂ እኮ ነው ውዴ። አይን ያያል አይን ያያል ውዴ። እሺ፣ መቼ ዕለት ነው የምትይኝ? ምን ላይ ነሽ? ኧረ እኔ ምን አውቃለሁ? እያወራሁ ውዴ ለክኬ አበደች ይላል። ያበድኩትስ በአንድ ልጅ ነው? ወይ ወይ አሳበደኝ። እሱ እስከ አሳበደኝ፣ ስልኬ ሊዘጋ ነው። አብሮኝ አንድ ልጅ አሳበደኝ፣ ውዴ አሳበደኝ። ምን ስል እንዳወቅኩት አላውቅም። መድኃኒዓለም አባቴ፣ እኔ እኮ እኔ እኮ ጭንቅላቴ እኮ አይሰራም እኮ። አሳብዶኝ በሽተኛ አረገኝ። እንዳልላቀቅ ጊዜን አስባለሁ፣ እንዳልቀርብ አሳበደኝ። አንድ በሽተኛ አረገኝ። እኔ የመሰለኝ ቤት አንገላታኝ። ሁሉ እጅ ግንባርሽ ተጫወችበት ውዴ፣ በልጅነትሽ የናፈቀሽን ቦሊ ቦሊ አናቴሬ ተጫወች። በልጅነትሽ ጓደኞችሽ ቦሊ ቦሊ ሲጫወቱ አንቺ ቤት ውስጥ ቁጭ ብለሽ ምስር ስትለቅም የነበረ ናፍቆሻል፣ ተጫወችበት። ዘብችበት ምን አባሽ ላርግሽ? ግንባሬ አውቀዋለሁ እኮ ባልነግሪኝም፣ ይሄ ግንባር ለስንት አመታት ለ23 አመታት 24 አመቴ ነው። ልክ ለ24 አመታት ይሄንን ግንባር ሳይው ኖርኩት ነው። ለሌላ ሰው ግንባር ነው የሚመስለው ስትነግሪኝ፣ ግንባርሽ ቤታ አውቀዋለሁ ውዴ፣ እንተዋወቃለን፣ ኖሬበታለሁ፣ ተሸክሜያለሁ እኮ ዴ። ወይ ጉድ፣ ደከመኝ። አሁን ውሃ የሚያቀብለኝ እውነታችሁን ነው። መውለድ አለብኝ አንድ ውሃ የሚያቀብለኝ ልጅ ያስፈልገኛል። ወይ ወይ ድክ ድክ ድክ የሚል ድክ ድክ ድክ ብሎ አሁ ይኸው እና ንደ ውሻዎቹ ማ ያቀብሉ የዘንድሮዎቹ ሀያ አራት አለ በዛም እውነትሽን ነው ውዴ። ለሀበሻው ለው ያው አላለ ለወጎ ብዬ ሀያ አራት አለ ሀያ ሶስት ነኝ ውዴ ሀያ ሶስት ሀያ ሶስት ሀያ ሶስት ውዶች። ከስተሻል ከስተሻል። እድሜ ላአንቺ ስጋና ደሜ መጣሽ ነዋ። ሌላ ምን ሆናለሁ ውዴ? ቆጆ የደለበ ስጋ ስታገኝ ቁርጥምጥም አድርገሽ በላሽ። ፍልተሩ አላነሳ የሎሴ አንሳሽ ካለሽበት አላነሳ ማንሳብ ብፈልግ አላነሳም። እንደ አንቺ ምን አስባለሽ? እኔ ድንግለሽ ቤታዬ የጆሮ ነው ውዴ። እሺ ውለጅልኝ እዛ ወልጄ ከአንተ ልጁ በድሉ ይባላል ስሙ በድሉ። ያልታደለ ልጅ ወልዳለሁ። እሺ ወይኔ፣ ጸጉርሽ ከግን ደስ የሚለው ማለት ከስረኛው ጸጉርሽ የኔ ላይኛው ይበልጣል። ተዩው የላይኛውን ውዴ እረሱን ተዩ፣ የስረኛው ፀጉሬ አንጂኔ ላይኛውን ይበልጣል። ይቅርታ ላስተካክለው፣ ጸጉርሽ አልሽ ልጅ የስረኛው ፀጉሬ ከላይኛው ራስ ፀጉርሽ ቀለሽ ራስ ጸጉርሽ ይበልጣል። ቴንኪው ርዝመቱ፣ ወይ ጉድ!

ይኔ መልካም ሴት ይኔ ውድ ትነበብ፣ አክስቴን ነው የምታስታውሽኝ። ሀገር ቤት እውነት አክስቴም እንዲህ ደግ ነበረች፣ እንዳንቺ ውዴ ደግ ሴት። አክስቴን ብታይ ሰፈርተኛው ሁሉ እሷን ነው የሚጠራው፣ እሷን ነው የሚጠራው። ተ የዋ ልክ እንደ እሷ ነሽ፣ ገራ ሀገር የሚባረክም ሚል ይኸውልሽ፣ እንግዲህ ቤታ ለማኝ ይሉኛል ለማኝ ከስንት ስትራስ እንዲያላቅቋችሁ ቤታ ትለምናለች። ልለምና ውዴ አምርብኛል። ብለምንስ እንዲህ ቁጭ ብዬ ቄቴን አስፍቼ እንዲያጫወትኩሽ ቤቱን አትባርኪ፣ ከዘርም ለማኝ ትያጅ። ብለምንስ ውዴ ይህ እኮ በአሜሪካ የሰብዊ ሂሳብ እኮ እየከፈሉ ነው የሚገቡት። በነፃ አንቺ ዝም እየታስለፈልፍኛል ይህኔ ያየሽ ንደልሽ ውዴ ያየሽ ውብ ይበልብሽ፣ ላይሽ ላይ ይስፈርብሽ። ውዴ ይስፈርብሽ፣ ላይሽ ላይ መንገደኛው ይስፈርብሽ ላይሽ ላይ ውዴ። ቴንክ ዩ። ወይ ዛሬ ማ በስመ አብ በስመ አብ ሳኒ ቅድስ ታቢባ እንዳታይኝ። ወይ ነረስ፣ ስንት ደቂቃ ቀረኝ? ሁለት ደቂቃ ጋይስ። ውይ ይስፈርብሽ ውዴ። ተመችቷታል፣ ተመችቷታል። ሰፈር ይበልብሽ ውዴ፣ ሰፈር ይበልብሽ፣ ከነምኑ ከነልብሱ ውዴ ይስፈርብሽ። ወይ እኔ እኮ ለምንድን ነው የምትቸገሩት? ማለቴ ኧረጋዬ ሳትቸገሩ ላይክ ምንድን ነው ውዶቼ እንዲህ የምትቸገሩት? ብዙ አትስጡኝ ውዶቼ፣ ግን ላይክ መስጠቱ ጥሩ ነው፣ ግን አትቸጋገሩ። ቤታ ውዴ መኒ ጋር እና ጋላክሲ ሲሰጥሽ ፊትሽን ማየት ፈል- ወይ የሰው ስትፍቅር እኮ ከባድ ነው። ቤታዬ ጋላክሲ ስሰጥሽ ምን አይነት ስሜት አለ? ውይ ውዴ ውይ፣ ዛሬማ ችግረኛ ነው የምመስለው። ከፀጉሬ ቀን ምን ማለት ነው ይሄ? ብልተርባ እኔ ተበችቶኛል። በቃ ወንድ ቁጭ፣ ወንድ ነው የሚያደርገው። አእምሮ ብሻል ሲሉ ውዴ፣ ለምን መሰለሻ የዘንድሮ ሴቶች ጡትሽን አሳይኝ። የጡት ፍቅር ወይ ስራ መጣ ቴንኪ ውዴቱን። በወጣ ይተካ በወጣ ይተካ። ትንሽ ስለሰጠሽኝ ቆይ ወድሻል ወቴ። የወደ ደማ ይሰማል ወይ ልብ ይሰጣል። ሌላ ቤት እኮ ወድሻለሁ ሲሉ እየሰጡ ነው። እዚህ ቤት በደረቁ ነው መቼስ ፍቅራችሁን። የወደ ደማ ይሰጣል። አንዱ ልጅ ጡትሽን አሳይኝ ይላል። ውዴ የጡት ፍቅር ካለክ ሰባተኛ ለምን አትሄድም? ሰባተኛ ላይ ሂድና ውዴ፣ የተነጠፈ የተንጠለጠለ የወደቀ የተነሳ ያበጠ የሾለ ብዙ አይነት ቱቶች ሰባተኛ ሌታ ያለ ይ እኔ የኔ አይታይም ውዴ፣ የኔ ከላይም ከትች ከታችም ታሽጓል ውዴ ታሽጓል። የኔን አታገኘውም ታሽጓል ውዴ ታሽጓል። እንደ የፈረደበት ይህ ምናምን ሰራርተን አንደ ፈርዶብናል ወይ ስራ መጣ። ቴንኪዩ ቴንኪዩ። አረ ትንሽ አስራ አምስት ደቂቃ ቆይ ሌላ ባሌ ኔ ልስተ ውዶቼ እናንተ ኔ ዚህ ለፈልፋለሁ ግማሾቻችሁማ በእርግጠኝነት ላይቡን ሁሉ ሳታጠፉት ኔን እየሰማችሁ ሌላ ስራ ምሰሩ ነው የሚመስለኝ። ሌላ ጠቅጠቅ ላይ ናችሁ። እኔ እናንተን አወራለሁ፣ እናንተ ጠቅጠቅ እያደረጋችሁ ትወልዳላችሁ። ጠቅጠቅ እያደረጋችሁ ቤተሰብ ትመሰርታላችሁ። ጠቅጠቅ እያደረጋችሁ አራት ሆናችሁ ትመጣላችሁ። ውዶቼ እኔ እናንተን እዚህ እያዝናናው አፌን ከፍቼ ቂጤን ከፍቼ ለብትላለሁ አየር እያስገባው እራት ቸገር፣ ውዶቼ ግን ስጡኝ ውዶቼ። ወይ ብዙ ሰዓት አወራሽ ነው ነገሩ። እሺ ትንሽ አቆየ፣ አስራ አምስት ደቂቃ ናችሁ ውዶች። እኔ እኮ ይደክመኛል፣ ገብርኤል እንደከሜ ሰው ነኝ እኮ። ሚስማር ጥምዝ፣ ሚስማር ጥምዙንማ ተይው ውዴ። ሚስማር ጥምዙንማ እያችሁት እኮ። በህይወት ዘመኔ ሚስማር ጥምዝ ወገብ ላይ እንደሆነ አላቅም ነበረ። ቤት ባለ ኮፍያው ሚስማር ለማለት ፈልጋ ነው ግን ባለ ኮፍያው ሚስማር ደግሞ ሊሆን አይችልም። እንዴት ነው ሚስማር ጠምዝ? ወይ ጉድ አልተኛሽ፣ መረንተኛ ወይ እግዚአብሔር ይስጣችሁ ቦታ ይተካ፣ ቦታ ይተካ። እኔ ያልዋሸውም ውዶቼ ረጅም ሰዓት አዝናናችሁ ነበር። ለእናንተ ብዬ ነው እንደዚህ ቦርኮ መስዬ የመጣሁት። ከዋሸው ከቅድም ጀምሮ የነበሩ ሰዎች ይጠየቁ። እባካችሁን ወገኖቼ፣ ሰርቼ መልሳለሁ። ቤቴን ባለ ሀብት አይጎበኘውም። ለምን ቢባል እንደ ሰው ሜካፕ አልተቀባውም። ጡቴን አላሳየውም። ጸጉሬን አልቀጠልኩ

አንድ ደቂቃ ልጨምርላችሁ በቃ ይልውጣ ነው። አንድ ደቂቃ እናቷም ለአባቷም የባከነ ይስራትሽ ወይ ውዴ፣ አንቺ ብቻ ነሽ እኮ ያለሽ ማሬ እና እዚህ ቤት አንቺ የልቤ ጨረቃ ይ መዳሪያ ለመባቴ ከባልሽ ጥሪ ቀረ ነው ለ የምንነግርኝ ውዴ፣ የልቤ ጨረቃ አዳርሽ ሙሉ የልቤ ጨረቃ እያለ ሲያደነዝዝሽ ይውላል። አሁን ትመጭና የልቤ በእኔ ነው የምትለማመጁ እኔ መለማመጃሽ ነኝ። የልቤ ጨረቃ እነዛ ለጎረምሳ ገንዘብ ለሚጠይቅ የልቤ ጨረቃ ብለሽ እኔ ለ የተለማምደሽ የምትሄጅ ውዴ ቤታ በእናትሽ አስገብኝ። ጉድጓድ ግቢ ውዴ፣ የኔ ፍቅር ጉድጓድ ግቢ ቆፍር አርገሽ ጉድጓድ ግቢ ውዴ። እኔ ራሱ ቤቱ ጠቦኛል ለራሴ እንኳን አንቺን አስገብቼ አታይኝም እንዴ ኩርምት ብዬ እንደተቀመጥኩ ባይጣበኝ ኖሮ ማ ክፍትፍት አድርጌ ከምታቦይ ነው ውዴ። ከዛ አንቺ ደግሞ ትጨምሪያለሽ። ላይ ላይ አትሰፍሪ። ጉድ እኮ ነው። በስመ አብ ወልድ መንፈስ ቅዱስ። ጉቺን ቤታጠራሻል ብሏት፣ ቆይ በዚህኛው ስልክ ቢድ ገስ ጉቺ ስሞታ ቀርቦባታ። ጎንደር ዘፈን ክፈችታ ብላሉ፣ እንቢ ብላሉ፣ በስንት መከራ። ቆይ በዛኛው አካውንቴ የጉቺ ጋር ልሂድ ወይ እስኪ ልሂድ ሳልፈልግ ብፎ

ጠይቀሽኝ ስለሆነ ኮመንት ላይ ልመልስ ብዬ ነው። ጎዳና ወጣሁልሽ እኮ አንቺ እህቴ እያለሽ እንዴት ጎዳና ወጣለሁ? ፊፍዬ እኔ ድሮ እንዲታቂ ነበርይ ነበር ወይ ፀጉሬን ዝንታርጌ እምገባልሽ የዛሬን ወደኩልሽ፣ ድረሽልኝ ፊፊ፣ ፊፍዬ አላሳዝንሽም ወይ እህቴ፣ ጨከንሽብኝ፣ አንቺም ጨከንሽብኝ ፊፍዬ ወጣች ፊፊ ወጣች። ጨከነች ፊፊ ድሮ እኮ እንዲህ አልነበረችም። ጨከነች አደነዘዟት። አደነ ያችን መልከ መልካም ልጅ ያችን መልከ መልካም ልጅ ያችን መልከ መልካም ልጅ እንደዚህ ለክፉ አበቋት። የሰው ነገር መጨረሻው። ሄደች ፊፊ ሄደች። ልቧም ደነዘዘ። ይሁን ውዴ፣ ይሁን፣ ይሁን፣ ይሁን፣ ይሁን። እስኪ ጉቺን ደግሞ በዛ በኩል እንትን ልበል ነው። ስርዓት ይኑራችሁ እንዴ! ልጅቷ ተኝታል፣ ይሆናል ከባሏ ጋር ተኝታ ይሆናል፣ ተቃቅፋ ይሆናል። እንፍ- እናርጋችሁ የምታመጡት እኔ እኮ ቸገረኝ አልኩኝ እንጂ እኮ ከነ ኩራቴ ነው የምቸገረው። ዲያ ምን ሆናችሁ ነው? ገስቲ ስቦታ፣ ከነ ኩራቴ ነው መቸገር የምፈልገው። ኩርት ብዬ ልቸገር እንጂ ቋንዲ ዛልም ልጠ አንድ አውሪኝ በማርያም ሽልጋጋ ጉቺ ሴቱኝ ውዴ፣ ልታገባኝ ነው ምን ልታደረገኝ? ሴት መሆንል እስኪ ንገረኝ፣ ታገባኛለ? ምን ታደረገኛለ? ዲ ሁን ሴታ ሴት በሆንል ምን አረክልኝ? አሁን ከዚህ ዛሬ ቀኑ ሙሉ ተኳኩዬ ምናምን መጥተው ምን አረክ? ምንም ምን አረክ? ሹኮንያም አንቺ ጎች ሳክሪሽ አስጠላች። አባቴ ሙት ቤትሽ አልመጣም። ዘፈኑን ቀንሽ ሰክራ ነው እንዴ? አቡች ሴትዮ ብርጭቆ ስር ስትደበቅ ስታስጠላ ምንድነው? በቃ አንድ ብርጭቆ ቆ ትገልብጥ፣ በቃ ነፍሷን አታቅም